እንዲህ አይነት ገጠመኝ እኔ አይቼ አላውቅም፣ የምሬ ነው። ለብቻው ለይቶ ብቻ የሚዘንብበት ቦታ እዚህ ጋር የለም ዝናብ እዚህ ጋር የለም ዝናብ። ይሄው እንደምታዩት እየዘነበብኝ ነው እኔ። ዛፉ ነው እንዳልል ዛፍ ሌላ ቦታም አለ፣ ግን ሌላ ቦታ ላይ ዝናብ የለም። ብዙ ተራራዎች ላይ እንደምናውቀው ከዚህ በፊትም እንደምናውቀው ብዙ ብዙ አብዛኛው ተራራዎች ላይ ሰዎች የሚኖሩበት ቦታ አይደለም፣ ለመኖርም ደግሞ ምቹ ቦታም አይደለም። እዚህ ግን ከተፈጥሮ ጋር ተስማምተው ካለው ነገር ጋር ተስማምተው የሚኖሩ ህዝቦች ናቸው ያሉትና፣ ይሄ ለእኔ በጣም ቢላኝ አስገራሚ ነገር ነው። ይሁን ሳንጀምር እንደዚህ ተሆና የጀመርናት ቀን ደሞ አይ፣ ጠቅላይ ሃይማኖት አቡነ ጠቅላይ ሃይማኖት አባታችን ንጉስ ሞተለውን ክርስትና ያስነሱበት ወንጌልን የሰበኩበት ያስተማሩበት ተራራ ዳሞታ ተራራ ነው። ዳሞታ ተራራ አቡነ እንግዲህ ተከታታዮቻችን ተመልካቾቻችን በጠዋት በማለዳ ተነስተን ወደ አንድ ቦታ እየሄድን ነው። ይህ ቦታ ከዚህ በፊት ቃል ገብቼ የላችሁ ነበረ አሳያችኋለሁ ያልኳችሁ ቦታ ነው። እንግዲህ ዛሬ ደግሞ ከጓደኞቻችን ጋር በጋራ በመሆን የምንገባ ይሆናል ማለት ነው እና በኋላ ደግሞ እነሱን አስተዋውቃቸዋለሁ ማለት ነው። አብራችሁ ነው ተመልካቾቻችን የምታዩት የሚያሰለቸው መንገድ ተጀምሯል። ጫፍ ከወጣን በኋላ ነው በጣም ቆንጆ ምስል የምናገኘው። ከዛ በኋላም ደግሞ እነሱንም ማናገርላችሁ። እንዴ ነው ድካም ገና ነው ነው

አቆ ግን በዛ እንግዲህ እህላይ ደግሞ ስንደርስ ያለውን ነገር የምናሳያቸው ወይም ደግሞ እንደዚህ በማለማል ደግሞ እንግዲህ ጥቃቅን ነገሮች ወዴት ሪጋ ትባላለች። እና ተመልካቾቻችን ተከታታዮቻችን እንግዲህ ወላይታ ሶዶ ላይ ያሉትን እንዲህ ባህላዊ እና ዘመናዊ ቅርሶችን የዞር እናሳያቸዋለን ማለት ነው። ቁርስ ማናዛልከ እውነትህ በልታል ብለው ያልከው እውነትህን ነው። ቁርሳችን ሰምብላ ነው። ፍዳችን እየበላን ያለነው አሻ አሻ

ትዝ አለኝ ሀገሬ ትዝ አለኝ፣ ዳገት ቁልቁለቶ ስንወጣ ስንወርድ ስንወጣ ስንወርድ፣ ቁለል ካሎሜዳ ከብት ስናግድ ከብት ስናግድ፣ የሽምብራው ጥርጥ ፍሬ ትዝ አለኝ። ሁ ተመስጌን ነው። ይሁን ሳንጀምር እንደዚህ ተሆንና የጀመርናት ቀን ደግሞ አይ አያጥጋቡ። አይ ማን ነው ማን ነው መክሮ ወደዚህ ቦታ ስፍራና ያለኝ ይሁት። ትንሽ ቆይቶ እስክሪናችንን ነው የሚያጨልምብን ጉም የሚይዝብን ፒፕሉ ግራ ገብቶታል እና ጉሙ በጣም አደገኛ ነው ቤተሰቦቻችን ተመልካቾቻችን በጣም አስቸጋሪ እስካሁን አልጀመራችሁት ነው የሚሉት እኛ ግን የጨረስን ያክል እየተሰማን ነው እና እስኪ ያለውን ነገር ከላብ አንጻር ምናምን አሳያችኋለሁ ማለት ነው ብቻ ዳሞታ ተራራ ውጣ ያላችሁኝ ሰዎች ፈጣሪ የላችሁ ሁላችንም ስሪዲ ነን፣ አይደለም ጎበዝ? ይሄ ነገር ፕሮሞሽን ነው ጎበዝ። በኛ ቻናል ላይ ይሄ ፕሮሞሽን አይገባም። ቆርጠዋለሁ፣ ቆርጠዋለሁ። ተገንጥሏል። እዛ ጋር ወንድማችን የተለየ ካርቦን ዳይኦክሳይድ አግኝቶ ነው። ማን ነው ኦክሲጅን እና ተመልካቾቻችን ደክሙን ቆም ነው፣ ድክም ብሎን ቆም ነው። አንድ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ ቦታ መቆማችን አይቀርም ከእንግዲህ ወዲህ። እንደምታይሆን ማለት ድክም ምክም አድርጓል። እና እስቲ የተለያየ ቦታዎች ላይ ስንቆም ይዝላቸዋለ እንደገና ደግሞ ስለተራራው ብርቴ፣ ስለተራራው አንዳንድ ነገሮችን አንቺ ነሽ የምትነግረኝ እና ምን አረለም ተራራው እንግዲህ በጣም ብዙ ሚስጥሮች ይዟል ተብያለሁ። የተቋቋመበት ማን ሰራው፣ እንዴት ተሰራ፣ እዚህ ደረጃ ላይ እስኪደርስ ደርስ ድረስ ማን ተከባከበ ዛፎቹን የሚለውን ነገር የማህበረሰቡን ጥንካሬ የሚያሳይ እውነት ነው። ለከተማውም ብሎ ማልፎ ለክልሉ ማሳለጫ ይሆን ዘንድ የምኔ ወንድም አለፈ ወንድም አለ ለአህያት ይበል አድርሱልን። እና እኛ በጣም እየተዝናናን ነው፣ ደክሞንም ቢሆን እናንተም ባላችሁበት ተዝናኑ። አዳሜ ማል ከተማ ቁጭ ብላችሁ የወላይታ ትልቁ ተራራ ላይ ነው እየወጣን ያለ ነውና፣ ውጡ አብራችሁ ገብታችኋል። ገብታችሁ እየመጣው ነው። ፕሮሰሱ ናቸው ችልች በነገራችን ላይ እንደዚህ አይነት ተራራ መውጣት ስታስቡ ጁስ ብቻ ሳይሆን እስቲ ከፍ አድርግ ሪጋ ኤነርጂ ድሪንክ መያዛችሁን እርግጠኛ ይሁኑ። ምክንያቱም ይህን ፉት ካላላቸው አትወጡም። አስቸጋሪ ነው። ዚጋ ስሪዲ እንዳሰከር ይሁት እንዳሰከር ግን ሄር ዊ ጎ ደግሞ። ዳሞታ ተራራ ወላይታ ሶዶ ኢትዮጵያ። አሁን የመረጥ ነው መንገድ ቀጠለ መንገድ አረጋ፣ ሁለት የተለያየ መንገድ አለ እና ተራራማውን የመረጥነው ተራራው ማለት ነው ነው ትክክለኛው መንገድ ሳይሆን ተራራማውን የመረጥነው። ከታች እንደምትየት ጉም ነው ምንም የሚታይ ነገር የለም። ሌላ ጊዜ ከተማው የሚታይ ነበር ያሉና ትንሽ አስቸጋሪ ነው። እነዚህ ምታያቸው

የሚነቃው ይሄን የመሰለ ቻሊንጅ ብትቀላቀል ያምር ነበረ። ብሮ ብሮ ንቃ በማለት አደረሰው። የሚነቃው ሰው ይሄን የመሰለ ዳቪት ነበረ። እናንተ ቀድማችሁ ስትመጡ ነው። እውነት ኢትዮጵያ አሉኝ ከምትላቸው ተራራዎች ውስጥ አንዱ ወደሆነው ዳሞታ ተራራ መተን፣ እንደምታዩት ድካም፣ በጣም ከፍተኛ ድካም ላይ ነን ሁላችን። እኔና ወጌ ቀድመን ወደዚህ በመድረሳችን ነው እንጂ ትንሽ አስቸጋሪ ነው ተመልካቾቻችን። ይህ ተራራ በጣም ረጅም ነው። ትልቅ ነው። እንደገና ደግሞ በጣም ብዙ ታሪካዊ ስራዎች የተሰሩበት ቦታ ነው። ይህን ተራ ስናስታውስ ሞቶሎሚ፣ ንጉስ ሞቶሎሚ እናስታውሳለን። አደለም ካዎ ጦና እናስታውሳለን። ስለ ካዎ ጦና፣ ስለ ሞቶሎሚ ደግሞ ሎሚ መናገር ነበር። ቤተክርስቲያን ያለበት ቦታ ንጉስ ሞቶሎሚ የንስ ነው፣ መናገሻ ቦታ ነው። ታዲያ ያን ቦታ አሁን ለመድረስ ቢበዛ 30 ደቂቃ 20 ደቂቃ ይባላል። የንጉስ ቶሎሚ ማናገሻ እና በኋላ ደግሞ በደንብ የምናየው ነው። የምን ተርክላችሁ ይሆናል ማለት ነው። ይዘንባል ከጀርባ ደስ አይልም? ኦ ብራዘር ነገሩ እየባሰ እየባሰ ያዳልጣል አላስፈላጊ ነገር ውስጥ እየገባን ያለን ይመስለኛል ጎበዝ ለብቻ እየዘነበ ነው እዚህ ጋር ደኞቻችን እያበዱ ነው። መልካም ት ጊዜ ለብቻው የሚዘንብበት ቦታ እዚህ ጋር ለብቻው ጨቅይቷል። ምንድን ነው ሚስጥሩ? እዚህ አካባቢ ለብቻው እየዘነበ ነው፣ መሬቱ ላይ ብቻ። ኢትዮጵያ ውስጥ እንዲህ አይነት ገጠመኝ እኔ አይቼ አላውቅም። የምሬን ነው። ለብቻው ለይቶ ብቻ የሚዘንብበት ቦታ እዚህ ጋር። የለም ዝናብ እዚህ ጋር የለም ዝናብ። ይኸው እንደምታዩት እየዘነበብኝ ነው እኔ ይሄ መሬቱን ብቻ ሳይ ዛፉ ነው እንዳልል ዛፍ ሌላ ቦታም አለ፣ ግን ሌላ ቦታ ላይ ዝናብ የለም። ይሄው የምታዩት እንደዚህ ለብቻው ለይቶ እየዘነበ ነው። ይሄ ደግሞ ጽድ ነው። ጽድ ደግሞ የተለየ ምንም ነገር የሚያመጣው ነገር የለም። ለብቻው ለይቶ የሚዘንብበት ቦታ እዚህ ጋር ይዘንባል፣ እዛ ጋር ይዘንብም የምሬት የምሬት ለብቻዋ ዝናብ እዚህ ጋር አልጨቀየም። ምንድን ነው የፈጣሪን ስራ ብቻ ማመስገን ነው። እዚህ ነው ችግር ሁለት አይነት ስሜት እየተሰማኛል። አንድ ቅዝቃዜ ነው፣ አንድ ደግሞ ሙቀት ነው። ውስጤ በጣም ልብስ ስለደራረብኩኝ ሞቀኝን፣ ከላይ ደግሞ እንደዚሁ እና ተፈጥሮ በጣም እጅግ እጹብ ድንቅ ወደሆነበት ቦታ ነው የሄድኩትኝ። ሁለት አይነት ነገር ያየሁት ሁለት አይነት ነገር። እዚህ ጋራ ይጨቀያል፣ ይዘንባል። እውነት አሁን እየዘነበብኝ ነው እኔ ለብቻ እንደ ካፊያ ነገር ማለት ነው። እዚህ ጋር ጽድ ነው፣ ሌላ ምንም ታምር የለውም። እና እዚህ ጋር ደግሞ ጭራሽ ዝናብም የለም፣ ጭቃም ነገር የለም። እና በጣም በጣም የሚገርም ተፈጥሮ ነው። ዳሞታ ተራራ ላይ እያየሁት ያለሁት ማንም ሰው የሚያውቁ አይመስልኝም ምን ነገር፣ ከእኔ በስተቀር የመጀመሪያው ነኝ። ብቻ እስኪ ሌሎችንም ቦታዎች በደንብ እናያለን ማለት ነው። አብራችሁ ነው ነው። ፀሐይዋ እንግዲህ ለመውጣት አንድ ሁለት እያለች ነው። ዝናቡ እንግዲህ እንደቀጠለ ነው ነው። ተመልካቾቻችን በጣም የገረመኝን አንድ ነገር ልንገራችሁ። ማለት ሌሎች የገረሙኝን ነገሮች እንደነገርኳችሁ ነው። ሌላው ደግሞ የገረመኝ ነገር ማለት ነው፣ ተራራው ወደ ሰባት የሚጠጋ ቦታዎች አሉት። ሰባት ወደ ሰባት ማለት ከፍታ ወደ ላይ ከፍታ ሰባት ነውና በእያንዳንዱ ቦታ ላይ ማለት ነው እውነት ፈጣሪ ምስክሬ ነው ቤቶች አሉ። ቤቶች ዳሞታ ተራራ ስትወጡ ውሃ ቢጠማችሁ፣ ምግብ ብትፈልጉ ጓሮ ጠቅላላ አትክልት በአትክልት ነው፣ አረንጓዴ በአረንጓዴ ነው። እና ጠጋ ብላችሁ እርቦኛ አልብትሉ እንደገናም ውሃ ጠምቶኛ አልብትሉ ያለው ና የሚያቀርብ ህዝብ ነው። እና በጣም የገርምኝ ብዙ ተራራዎች ላይ እንደምናቀው ከዚህ በፊትም እንደምናቀው ብዙ ብዙ አብዛኛው ተራራዎች ላይ ሰዎች የሚኖሩበት ቦታ አይደለም፣ ለመኖርም ደግሞ ምቹ ቦታ አይደለም። እዚህ ግን ከተፈጥሮ ጋር ተስማምተው ካለው ነገር ጋር ተስማምተው የሚኖሩ ህዝቦች ናቸው ያሉትና ይሄ ለእኔ በጣም ቢላኝ አስገራሚ ነገር ነው። ቅድም ያስገረመኝ አንድ ነገር ነግሬያቸዋለሁ መቼስ። እና የሚገርም ነገር ነው። ወንድማችን ፍስሃ ከሆነ እያለ ነው ደርሷል፣ ደስታ ላይ ነው። እዛ ታች የምታዩት ልጆች እንግዲህ ከዚህ ከቆምንበት የሄዱ ናቸው። ኡፍ ያደክማል። ምን እውነቱን ነው። ለመብላትም አቅም ያስፈልጋል። አንድ አማርኛ ፈረንሳኛ ምናምን ትጠጣለህ ማለት ነው።

ለስው በቃ እንግዲህ ውሃችን ጁሳችን ወደ ውሃ ተቀይሮ ከስንት ልፋትና ድካም በኋላ መጨረሻው ላይ ደርሰናል። የመጨረሻው ጉዞ እንደምታየው ማየት ደረስ የለም፣ ደርሰናል። አሁን የሚቀረን እዚህ ዳሞታ ተራራ አናቱ ላይ ከላይ ከጫፉ ማለት ነው። ድሮ ሞቶሎሚ ንጉስ ሞቶሎሚ በተክለ ሃይማኖት፣ ያጠቀመቁት ቦታ ይህ ነው። አቡነ ተክለ ሃይማኖት አባታችን ንጉስ ሞቶሎሚን ክርስትና ያስነሱበት፣ ወንጌልን የሰበኩበት፣ ያስተማሩበት ተራራ ዳሞታ ተራራ ነው። ዳሞታ ተራራ አቡነ አባ አቡነ ተክለ ሃይማኖት እንዲህ ተአምር የሰሩበት ቦታ ነው። ንጉስ ሞቶሎሚ ጣዖት የሚያመልክ የተለያዩ በአድ ስራዎችን ሲሰራ የነበረ ንጉስ ነበረ። ታዲያ አቡነ ተክለ ሃይማኖት በረከታቸው ይደርብንና አባታችን እዚህ መተው ተራራን ተራራ አናት ላይ ደርሰው መተው አስጠምቀውት ታሳምነውት ክርስትና አስነስተውት በዚህ ተራራ ማለት ነው። እንደገና ደግሞ መታት በፊት የሆነ ታሪክ ነው እንግዲህ ወገኖቻችን፣ ኦልሞስት ከሦስት መቶ ከአራት መቶ አመት በፊት እንደዛ ነው። ቀደምት ምድር የስልጣኔ ከዚህ በፊት እኮ ሀምሳ ነገስታት የሀምሳ ነገስታት ምድር የስልጣኔ መናገሻ የነ ንጉስ ካወጣና ከአማዶ ኦገቶ እና የመሳሰሉ ንጉሶች የነገሱባት የሀገር መንግስት መስራታ እንዲሁም የመንግስት መዋቅር አስተዳደር ከጥንት ጀምሮ ያለባት ምርጧ እና ውቧ ወላይታ ሶዶ ከተማ ናት። በእውነት መታችሁ እንድትጎበኙ እንድታዩት እንጠይቃቸዋለን። ዳሞታ ዳሞታ ይላል እንግዲህ ምን የወላይታ ሶዶ ዩኒቨርሲቲ ይዝ በነገራችን ላይ መምህር ነው የወላይታ ሶዶ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ዲፓርትመንት መምህር እና ተመራማሪ ለማለት ይከብደኛል። መመራመር አልጀመርኩም፣ ግን መምህር ነኝ። እንግዲህ ወደ ጥንታዊቷ እና ታሪካዊቷ ዳሞታ ደብረ ሳህል ቅድስ ሥላሴ ገዳም ደርሰናል። አይታይም ብዙም እዛ ጋር ሲሄድ በደንብ አሳያቸው ሳልመን እንመጣለን ማለት ነው እንኳን ደህና ይላል የምናያቸው አቡነ ይስሐቅ ናቸው። የወላይታ ሀገረ ስብከት ሊቀባባት ናቸው። በዚህ በኩል ደግሞ በግራ በኩል ደግሞ የምንመለከታቸው ዳግማዊ ተክለ ሃይማኖት ወይም አባ መላኩ የኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛው ፓትሪያሪክ እንዲሁም ደግሞ መጀመሪያ የወላይታ ሀገረ ስብከት ሊቀባባት የነበሩ አባት ናቸው። እንግዲህ ይሄን የመሰለ ታሪክ አለ። በጣም በነገራችን ተክለ ሃይማኖት አቡነ ተክለ ሃይማኖት ይሄን ቦታ ንጉሥ ሞቶሎሚን መናገሻ ነውና እዚህ ቦታ ላይ ነው አቡነ ተክለ ሃይማኖት ንጉሥ ሞቶሎሚን አስተምረው አጥምቀው ስመ ክርስትና ሰጣ የነ ብሎ ሰይመው የሰጠበት ቦታ ይሄ ነው። ላይ የምንመለከተው መለከተው ቤተክርስቲያኑ ከላይ ነው በዛ ያለው ዋናው ስለ ይሄ ነው። መጀመሪያ ቤተክርስቲያን ነው የነበረው ከጀርባ እና ከጀርባው ቦታ ነው መቃኝ ታሪካዊ ገዳም ነው። ይሄ ቤተክርስቲያን ያሰራች አንድ ሴት ናት። ቤተክርስቲያን ያሰራች ደግሞ የቀረውን እንመለከታለን። አሁን ያለ ነው ዋናው ሰባተኛው ቦታ ላይ ነው፣ ሰባተኛው ተራራ ላይ ማለት ነው። ይሄም ተራራ ደግሞ በደንብ የሚታወቀው እዚህ በስላሴ ቤተክርስቲያን፣ ደብረ መንከራት ስላሴ ቤተክርስቲያን ደርሰናል እንግዲህ ውስጥ ያለውን ነገር ደግሞ አሳያችኋለሁ ማለት ነው። ውስጡ በጣም ሰላም ያለው ቦታ ነው። በጣም ደስ የሚል ቦታ ነው፣ አረንጓዴነቱ ምናምን መንፈሳዊ ስፍራ እንደመሆኑ መጠን በጣም ደስ የሚል ቦታ ነው በእውነት። ዋናው ደግሞ ተራራ ላይ ስለሆነ ደስ ይላል በእውነት። ቤተክርስቲያኑ ደግሞ ቤት አንድ ደስ የሚለኝ ነገር ልንገራችሁ። የትኛውን ቦታ ቤተክርስቲያን ምን ሄድኩኝ የትም ቦታ ሄድኩኝ አረንጓዴ፣ ቢጫ፣ ቀይ ባንዲራ ሳይ ደስ ይለኝ። ለምደሆነ አጠቅም ኢትዮጵያዊ ስለወንክል ዋው ስፍራው እራሱ በበጋ እንኳን የሚደርቅ አይመስልም። ይሄ የቤተ መቅደስ መግቢያ ቦታው ነው እንግዲህ። ካህናት፣ ዲያቆናት ምናምን በዚህ በኩል ገብተው ነው ሥርዓተ ቅዳሴ የሚፈጽሙት። ከጀርባ ደግሞ ቤተለሄም አለ። እዛች ጋር በአረንጓዴ ብጫ ቀይ የሚታየው ቤተለሄም ነው። በአጠቃላይ ግቢው ፍጹም ሰላማዊ፣ የአእዋፋት ዝማሬ ያለበት እንደውም ደግሞ የጉሙ ጉሙ ሲሄድ እንኳን የሆነ ዕጣን ነው ይመስለው በእውነት የጉሙ ጉዳይ በራሱ ሌላ ታሪክ ነው እና እኔ በጣም ደስ ብሎኛል። ቤተሰቦቻችን፣ ተመልካቾቻችን፣ የቺፕስ ቱብ ተከታታዮች አብራችሁን ሆናችሁ ሀገራችሁን እያያችሁ ስለሆነ ከልብ አመሰግናለሁ። እንግዲህ ሌላም ሌላም ቦታ ደግሞ ያሉትን በጣም አሳያቸዋለሁ።